ትማልክንያልኩ ግን እዚህ ስትቀራ፣ ቤት ውስጥ ስትቀራ ማለት ከብዙ ነገሮች እቃ ገባ ካ ምንም ነገር ትኩረት ያታደረገ ቆም ትዘናጋለች። እዛ ግን ከሄደች ጓደኞቿ ጋር እሚ ብዙ ነገሮችን ትማራለች። ከትምህርት ቤቱ ጎን ለጎን መስጂድ ዳ ብዙ ነገሮችን ትቀስማለች። ገባ አንደኛ አዝካሮችን ትማራለች። ስለ ተሰጋገል እንዴት እንደሆነ ትማራለች። ወደ ቤት ሲገባ ምን እንደሚባል ትማራለች። ብዙ ነገሮችን መቅሰም ትችላለች። እሱንማ አሁንም እኮ ሳታውቅ አትቀርም። እስላማዊ ትምህርት ቤት እኮ ያስገቧት እነኝን ነኝን ነገሮች እንድታቀና እንድትማር ነው። ዳኑ ዳኑ ነይ እስኪ ዛሬ ጥያቄ አለ። ትመልሻታለች ከውጭ ወደቤት ሲገባ ምንድን ነው የሚባለው? ከውጭ ስትገቢ ወደቤት ሆነማ

አየሽ፣ እስላማዊ ትምህርት ቤት ገብታ ይሄን ሁሉ ነገር ተምራለች። እዛ ሄዳ ከዚህ የተለየ ነገር አታውቅም። አሁን ግን እስቲ አዟ ቤት ውስጥ ወይ ሀቢቢ፣ እዛ ሄዳ በቃ ደግሞ ከዚህ የበለጠ ብዙ ነገሮችን ትማራለች። አንደኛ የሰላት አሰጋገድን ትማራለች። ሁለተኛ ከሰው ጋር እንዴት መኖር እንደሚቻል ትማራለች። ዲኗንም ጠብቃ ዲኗን የጠንካራ ትሆናለች። የከሊ ልጅ አይታተ ቤት ነው ቀጥረው የሚያስቀራት ግን ብዙም አይደለች እንቁራለን። ስለዚህ እኛ ደግሞ ልጃችን ደግሞ ዲነኛ መሆን አለባት። ስለ አይንም ማወቅ አለባት። አጠቃላይ ስለ እስልምና ጉዳዮች በሙሉ ማወቅ አለባት። ስለዚህ ያንን ነገር ማግኘት የምችለው ደግሞ እዛ ሄዳ ስትቀር ነው ከጎያቶቿ ጋር እዚህ ቢሆን ግን ትዘነጋለች ብዬ ስላሰብኩ በሲል ፍቃር ለእኔ ደስ ይለኛል። አይ ጥሩ። እሺ፣ ለማንኛውም ግን የእሱንም እናይና የቁራኑ እዛ መስጂድ ያለውንም ነገር እናየና ለውት ካላየ ቤት ውስጥ ማድረግ እንችላለን። ለማንኛውም ግን ትምህርት ቤት እየረፈደ ስለሆነ አሁን ልብሷን ትቀይርና ውስዳት አለ። ተንሽ ልብስ ቀይጭቶ ትምህርት ቤት፣ ሰዓት እየረፈደ ነው። ሰዓቱ በጣም እየሄደ ነው።

ባላ ፍቃድ ሁሉንም ነገር ማስተካከል የምንችለው ይሄ ነገር ሲስተካከል ብቻ ነው፣ አሚን የሚገርምሽ ይሽለኝ፣ በስንትና ስንት ማግባባት መሰለሽ ፍቃደኛ እንዲሆን ያደረግኩት። በነገራችን ላይ ሰዓት ላይ በጣም ሲሪየስ ነው፣ በጣም ሲሪየስ ነው። ሊሆን ሰዓት ካረፈርኩኝ ጥሎኝ እንደሚሄድ ነው ምነች። ስለዚህ ቀድሚ ሆነው መገኘት መቻል አለብኝ። ቱሉ ቱሉ በይና ልጁ ትንዝሽልኝ ሉሉሉጣ ትንሽ አላህ ካለ ይሄ ስራ እኮ ሁሉ ነገራችንን የምናሳካበት፣ ሁሉ ነገራችንን የምናሟላበት ስራ ነው። ኢንሻላ ባላፍቃድ ዋሽ ላይ ተባላችን ሀቅ ነው። ቶሎ በይ ቶሎ በይ! አረ ላይድ ሰዓት አቦ ሰዓት በጣም ሄዶብኝ። አልባትሽ ፈጠና አድርገን

ይሻል ይሻል። ሽ ዳኒ እዛ ስቴጅ ሚስ ወድሻለች። ትምህርት ቤት ስቴጅ ህመሙ ይለቅሻል። ሁሉም ነገር አንቺ ደሞ በመሀል የሆነ ነገር ከተፈጠረ ሚስቶቹም ስለሚደጉ ሄደን ያለውን ነገር እንትን እንላለን። በዛ ላይ ነገ ቅዳሜ ነው፣ እሑድ ነው። ስትመለሽ ደሞ ቦታ ነው። ትምህርት ደግሞ መማር አለብሽ፣ መቅረት የለብሽ ደሞ ለምንድነው ለልጅ እንደዚህ ከመሆን መቻል የለበትም። ገፋፍተን መውሰድ መቻል ነው እንጂ እንደዚህማ ያሉትን ነገር እሺ ካልናችሁ ትምህርቱን እንዴት ነው ተማረው የምትችል በትንሽ ትንሽ

ነው ሰው ብታይ የሚፈልገው ደግሞ ፕራንክ ነው፣ ሁሌ ቢሰራለት የሚሰጧቸው አስተያየቶች ምናምን ሁሌ እንደዛ እንዲሰራለት ነው የሚፈልገው። እና እስኪ እንሻላ ደግሞ በቁም ነገሩ እመጣለሁ ብዬ አስባለሁ። እና ደህና ነሽ ግን አንደምደሽ? ደህና ነኝ የሚለው ቤቱ ጭራለ ደጅሽ ባለቤትሽ ይሉ ወይ ውዴ፣ ሰአት እኮ የትምህርትና የስራ ሰአት እኮ ነው። ወይ ያኔ ነገር እረስቼው እሱም ስራ ሄዷል። ዳኑዬም ትምህርት ቤት ይሄዳለች። ግን ጠዋት ትንሽ አሞኛል ነበር ሆዶሆነና ትንሽ ትንሽ ነው። ግን ያው ለእሱ ነግሬው ነበር እሱ ደግሞ ትሄድ ምናምን አለኝ ነበረ ከመሟት እዛ ጓደኞቻቸው ጋር ይተዋታል ብሎኝ እኮ ነው። ለነገሩ ልጆች ሲጫወቱ ይተዋቸዋል

ጀርም ስራ ግን ቻለሁ። አሁን ቦታውን ጠቁም እና ካሜራ ይዘህልኝ ትመጣለህ እኮ እነግርሃለሁ። ስትመጣ ሰፈሩን እነግርሃለሁ። ካሜራ ይዘህልኝ ትመጣለህ። ይሟ በእርግጥ አይኝ ቆንጆ ያገኛል። ላይት አስፈልግሻል። የምን ላይት? ፍራንክ ተሰራ ላይት ተጠቅመና ቀለ ለድብ ካሜራ እሺ። የምን ስታንድ ነው? ኧረ በእናትህ ካሜራውን ይዘህልኝ፣ አጭቅጭቅኝ እንዳት ቆይብኝ። አሁን ነው አቅጣጫውን እነግርሀለሁ። አሁን እንድትመጣ አንተ ደግሞ ማንኳት እትወዳለህ። በእናትህ ካሜራውን ይዘህልኝ ነው አሁን ቶሎ በል እኮ አቅጣጫውን እነግርሀለሁ። አሁን ነው ይዘህልኝ ነው። ውይ አጨጨቀኝ። በቃ ነገር ያለው

ነህ ማ ልጅ፣ ምን ሆነች? እኔ እንጃ አላውቅም። እኔ እንጃ ምን እንደሆነች አላውቅም። ታሟለች ተብሎ እኮ ነው። ወይኔ ልጅ፣ ጠዋት ትምህርት ቤት ስትሄድ እኮ አሞኛል ስትለኝ ነበር። ልጅ አሁን እንዴት ነው ያለችው? እኮ ጠዋትም ስትለኝ ነበር። እንደዛ በምን መልኩ ነው ያለችው? ግልኮስ ተደርጎላታል። ምን አልሽኝ? ግልኮስ ነሽ? መጣሁኝ። መደረግ ያለበትን ሁሉ ነገር አድርጉ። እሺ፣ እሺ። ባለቤቴ፣ ሌላስ? ሌላ በጣም ተጨንቃለች። እባክህን ቶሎ ወደ ቤት ና። ከልጄ ህይወት የሚበልጥ ነገር ምንም የለም። ስራው ከፈለገ ጥንቅር ብሎ ይቀር። እስክመጣ ድረስ ማድረግ ያለባችሁን ሁሉ ነገር አድርጉ። መጣሁኝ። እሺ፣ እሺ

ማለት ምን ቢሆን ነው እንደዚህ? ቅድም ቤታሱ ነው የሚነግሩ፣ ና ምን እሱ ፕሮጀክት አለው ና ብዬ ያን ነገር ከተሳከረት ኢንሻላህ በጊዜ ይመለሳል። ለሱ ምርት ሰርፕራይዝ። ማሻላህ፣ ደስ ይላል

ምናለ በተውኩት፣ ስራውንስ ቢሆን እሷ ስትኖራ ለ ምነፋው ለእሷ ስራ ጥንቅል ብሎ ቢቀርስ፣ ነው እንዴት ተረጋጋለሁ? እንዴት እኮ አንድ ልጅ እሷ ናት። ህይወቴ፣ ተስፋዬ፣ ህልሜ። ስራውንስ ቢሆን የምሰራው ለእሷ ስራ። ሌላ ዋክሽን አይሹ ስልኩን አይሹ አረ ስልኩን አይሹ ዋክሽን ስልኳን ጥላ ነው የሄደችው። ጥላች ተቀብያት ነበረ እ አዎ ጭራሽ ማሰብም አልቻለችም። ስልኳን አልሰጣችኝም። የት የት ብዬ ቢያንስ በምን ሁኔታ እንዳለች

አኔ ለጠላቶም እንደዚህ አይነት ነገር አልመኝላትም። ዳሩ ትምህርት ቤት ኮኔ ያለችው አንቺ እንዴ ታስበሽኝ ነው። ግን ምንድነው ምንድነው ነው ማልገባኝም። ፕራንክ እንደወደዳችሁ ተስፋ አደረጉ። ምን እንዳበላሸሽብኝ ምን እንዳደረግሽኝ ህይወቴን ተስፋ የሚያጨለምሽ አንቺ ግን ምን አይነት ሰው ነሽ? ሁሌ በቃ ትቀየሪማ ሁሌ አንድ አይነት ሰው አይሰለችሽም? ምን አስበሽ ነው? ብለሽ ብለሽ በልጅ የመጣሽ ስሚ፣ እስከ ዛሬ ብዙ ነገር አሪፌሽ አሉ። ከዚህ በኋላ ግን ምንም ንቋቋምሽ አልችልም። ድሮም አንቺ ፌዝ ነው የምታየው፣ ሌላ ነገር አታየኝም።

እንደዚህ ተናድቀናል ማለት ነው። ሙት በቃ አታስፈልግኝም ጭራሽ አንቺ። ኦኬ ወጣሽ፣ ችግር የለም። ይህ ሁሉ የአንቺ ስህተት ነው። ጓደኛ ስትመርጭ የሚሆን ጥሩ ጓደኛ ትመርጪ እንደ ቀናችን ህሊ ነው እንጂ አጨለሜችው ምን ብዬሽ የሚወጣው ታውቂያለሽ። ዘላለም አለሜን እስከ ዛሬ ስመኘው የነበረው ዛሬ ጨርሼ ዛሬ ሁሉ ነገር ነገሩን ለታብ እያሰብኩበት ሁሉም ነገር ጥንቅር ብሎ ይገር። እንዴት በልጅ ትመጣብኛለች? እኔ እኮ እንደዚህ ነበር ጥሩ ዛሬ ስራ ባጣ ነገር ይላል። ስራ ገኛል። በልጅ ህይወት ትመጣብኛለች። ልጅ አንድ አለች። በእምላት ስመጣ የሆነ ነገር ቢገጥም የሆነ ነገር በሆነስ? ምን አርገ ሀቢቢ። ከስንት አመት ጊዜ ከስንት ጊዜ በኋላ መታ፣ ጓደኛሽ ነይ ብላ ጠየቀች። ምን ውጭ ወጪ ማባረር ነበረብኝ? እንደዚህ ማሰቦኝ ብቻው ለማንኛውም ውስጤ ሰላም ሊያገኝ አልቻለም። ሂጅ። ልጅ እንዴት ነው? እሺ ቀስ በል ተረጋጋ። ደግሞ ምን አይነት ቀን